እባክህ የማይሆን ሰው እንዳይሆን አንተ ጠብቀኝ። ዘመኔ ሙሉ ልክ እንደሚለው የሚወደኝ የሚንከባከበኝ ሰው አድርግልኝ። በጣም ፈርቻለሁ። ቆይ ለምንድን ነው የምጨነቀው? ከሆነ ሆኖ ካልሆነ ደግሞ አልሆነም ነው ስለዚህ መጨነቅ አያስፈልግም። በቃ መሴ ጠንከር በይ። ለማናቸውም ለታዲ ልንገራት እንዴ? አይ አይሆንም። እሷ ደግሞ ነገሩን በሙሉ ነው የምታበላሸው። እንደዛ ማድረግ የለብኝም። በቃ መሲ፣ የመጣ ይምጣ፣ ጠንከር በይ። በጠንከር ግዴታ ሽንጫ ማራጭሽ መሆን የለበትም። ለቶማስ ምን እንዳልሽው በዝርዝር እስካልነገርሽኝ ድረስ ከዚህ ክፍል መውጣት አትችይም። አንድ ነገር ለማድረግ ብትሞክሪ ደግሞ ምን እንደሚፈጠር አሳይሻለሁ። የምትወጃት እህትሽ ላይ ወይም ደግሞ እናትና ወንድምሽ ላይ ያልጠበቅሽውን ነገር አድርጋለሁ። ዝም ብለሽ ከኔ ጋር ብትስማሚ ነው የምሻለሽ። ይሄ የመጨረሻ እድልሽ ነው። እኔ እስክመለስ ድረስ የምታስቢበት ሰፊ ጊዜ ይሰጥችሻለሁ። ተጠቃሚበት። ስመለስ ውሳኔሽን ታሳውቅኛለሽ። ወይኔ አምላኬ፣ እንደዚህማ መሆን የለበትም። እንዴት እንደዚህ ይሆናል? ወይ ምን አይነት ችግር ውስጥ ነው የገባት? ለማን ነው ለማን ነው የምናገረው ሽ ስለነገሩ ሰምቶ ምንም ያላደረገው ቢሩ ሰምቶ ምን ሊያደርግ ይችላል? በዛ ላይ ቢሩን ምንም ነገር ማወቅ የለበትም። ስልክ መደወል አለብኝ። እርግጠኛ ነኝ ቴዲ። ስርዓት ብትይዝ ይሻላል። እሺ፣ ከኔ ጋር እንዲህ ባትሳፈጥ ይሻላል። አረቴ የሆነ ነገር እንዳታደርግኝ በጣም ልፍራ። እንዲህ ሄለን፣ ከስራ ውጭ ላናወራ እኮ ተነጋግረን ተለያይተናል። ለምንድን ነው እንደዚህ የምትሆኝ ቴዲ? ለምን እንደሆንኩ እያወቅ መቀየር ለምን አስፈለገ? ኧረ ተይ። መቀየር አልነበረብኝም ማለት ነው? ይገርማል። ቆይ ግን አንቺ ፍላጎቶች ዘላለም አለምሽን ከሰረሾኝ፣ በተስፋ እንድኖር ነው የምፈልግ? አይደለም ነገሮች እንደሚስተካከሉ እንደምስተካከሉኮ ነገር ያለው። እረፊ በቃሽ፣ በቃ። አሁን ጓደኛ አለችኝ፣ እሽ። በጣም ስለምወዳት በቅርቡ እንጋባለን። ከዛ ሰላማዊና የተረጋጋ ይወት መኖር እንጀምራለን። ዝም በል እባክህ፣ እንከፍ የማላቃስ መስልኩ እሱም በዓይንሽ የምታይ ይሆናል። እሺ፣ እስካሁን አንተ ጦርነቴ ነበር የምታውቀው? ከዚህ በኋላ ምን እንደማደርግ ታያለህ። ቆይቶም የት ነው የገባው? ምን እየተፈጠረ ነው? እስቲ እውነት መቸገርሽን እንየው። ማን ነው የሚያስቸግርሽ? መሲ በስተ መጨረሻ የማታቀውን ፍቅረኛዋን አወቀችው። ሰላም ሰላም አሌይኩም ረህመቱላ በረካቱ ውድ ሀገሬ ልጆች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የሰአዳ ቲዩብ ተከታታዮች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ያለሁላችሁ ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። እንግዳ በእንግዳ ዙሪያ ትንሽ እንነጋገራለን እናወራለን፣ እንተነተናለን ማለት ነው። እንግዲህ ቬሉል እና አዶናይ ያው አዶናይ ለቬሉል ኑኑ የታገተችበት መኪና እና አባቱ የሚሄድበትን መኪና ነግሮታል ማለት ነው። እና ስለዚህ የምታውቀው ነገር ካለ ንገረኝ ሲለው ያው ሌላውን እነግርሃለሁ አለው ማለት ነው። እዚህ ቤተሰብ ላይ ያው ድብብቆሽ አለው ሁሉም ሁሉም ይደብቃል ማለት ነው። እንግዲህ እንደዚህ እንደዚህ እያለ ሄለንም እንግዲህ ሄለንም አዱን ያው መሲ መሲን የምትላትን መሲ የምትነግራትን ሄለን እንድትነግርኝ ብላት ነበር ማለት ነው። አዱን ማለት ነው። እንግዲህ በዚህ መሀል ያው አዱም እንግዲህ ምንም እንደማታውቅ ነገረቻት ማለት ነው። ሄለንም እንግዲህ አላምንሽም ስትላት ያው ሀሳብሽን አስቀይርሻለሁ ብላ ማለት ምርጥ ጓደኛ ናት። ግን ያው የመሲን ባለፈው እንደምታስታውስ ለመኩለ ወንድሟ ስትናግርባት ያው ወንድሟን ስለምትወደው እንዲያወራት ፈልጋ ያደረገችው ነው ማለት ነው እንጂ መሲን አሳልፋ አትሰጣትም መቼም ብዬ ነው የማስበውና፣ እና እንግዲህ አብረን የምናየው ይሆናል። ያው በዚህ መሀል እንግዲህ አዱም እንትላለችው ማለት ነው፣ ወሬዋን አስቀየረቻት ማለት ነው። ያኔ የምታውቀው ነገር እንዳለ መሲ ልትነግራት ስትል እንደምትተው ነገረቻት ማለት ነው። እንግዲህ ሄለንም አጣርተሽን ንገሪኝ ብላታለሽ ማለት ነው። እንግዲህ በዚህ መሀል እቤት እሺ ስትላት እፈራለሁ ስትላት፣ መኩ ይሸኝሻል የመሲ ወንድ የሚሸኝሻል ስትላት ደስ አላት ማለት ነው። ምን አይነት አጋጣሚ ነው ብላ ያው እንግዲህ በመኩ አዱ ተለክፋለች ማለት ነው። እንግዲህ ያው መኩም እየሸኛት በጣም ደስ ብሏታል። እሱም በጣም መኩ በጣም ነው የሚያስቀኝ ማለት ነው። ልጅ ቶሎ ቶሎ ተራምጅ እንጂ ቀስ እያልን እንራወድ። እሷም እንግዲህ ገገማ እያለችው ነበር ማለት ነው። ይሄ ፓርት በጣም ደስ ይላል። መኩም ቢወዳት ደስ ይለኛል ማለት ነው። ሲቀጥል ደግሞ እንግዲህ ኤልሹ፣ ያው ኤልሹ እንግዲህ ያው ትምህርቷን አትማርም ቤተሰቦቿ ማያውቁም። ዱርዬነት ነው እንትን የምትለው ከወንዶች ጋር ነው የምታሳልፈው ማለት ነው። ኤልሹ በዚህ አጋጣሚ መኩን ልጆች እንደሚያስቸግሯት ምናምን ነገረችው ማለት ነው። የምንፈልገውን ነገር እንደምታደርግለት ኤልሹ ሲጋ ችግሯ ሁሉን ነገር በገንዘብ ቅናቷም እንዳለ ሆኖ ማለት ነው። ቅናቷም እንዳለ ሆኖ ሁሉን ነገር በገንዘብ የምትገዛ ገንዘብ ስላላት ሁሉን ነገር ማድረግ እንደምትችል ይመስላታል ማለት ነው። በጣም እየተሞላቀቀች ነው፣ ግን በኋላ ላይ እንደምትጎዳ አላወቀችውም ማለት ነው። ኤልሹ እንግዲህ መኩም አልፈልግም አላት ማለት ነው። ምንም ሳታረጊያቸው ላያደርጉ ይችላል ብሎ ያው ኤልሹም እንግዲህ ከቤት ወጥታ ስትሄድ መኩም ተከታተላት ማለት ነው። ተከታትሎም እቤት ይዟት መጣ ማለት ነው። እቤት ይዟት መጥቶ ያው እንግዲህ ብር ሰጥሃለሁ መጀመሪያ ያው እኔ ምኮትህ ነኝ፣ ለኑኑ ታግዝላት የለም ወይ ማንም አይንካሽ ትላት የለም ወይ ብላ ነበር ማለት ነው። እንግዲህ የቅብጠቷ ቅብጠት ማለት ነው። ማለት በቃ እንጃ በጣም ነው ቅብጠቷ የበዛብኝ ለእኔ ማለት ነው። እንግዲህ በዚህ መሀል መኩም እጇን እየገተተ። ከቤት አመጣት ማለት ነው። ያው እንግዲህ ለእናት አባት እናገራለሁ አላት። እሷም እንግዲህ ለእኛ ለሀብታሞች መማር አለመማር በቃ ተፈለግን ተፈለግን እንማራለን ካልፈለግን አንማርም ምን ማለት ነው አለች ማለት ነው። እሱም መኩም እንግዲህ ከቤተሰቦች ጋር እንማከራለን እናገራለሁ አላት ማለት ነው። ሄለንም እንግዲህ ቴዲን አግኝታው ነበረ። ያው ቶሚ እንደጠፋ እሷ ሄለን የምታስበው ቶሚ ቴድ እንዳፈነው ነው የምታስበው ማለት ነው። ግን ቶሚ ያው መሴ የላከችለት ቴክስት ነበረ፣ እሱን አይቶ ነው እየጠፋው ማለት ነው። እንግዲህ ቴድም እንዳላገተው ምንም እንዳረገው ነገራት ማለት ነው። ያው ቴድም እንግዲህ ያው ሉሊትም በጥፊ ልትመታው ስትል እያዛት ማለት ነው። ኦ ማይ ጋድ ኦ የድሮ ካራክተሯን ሀረግ ላይ የነበረውን ካራክተሯ ሄለን ማለት ነው። እኔ ብዙ ጊዜ በድሮ ነው የምትመጣልኝ። ያው ሄለን እንግዲህ ከቴዲ ጋ ተጣልተዋል ማለት ነው። ቴዲም እንግዲህ ፍቅረኛ እንዳለችው ነግሯታል። ያው እሷ ደግሞ አላመነችም። ያው ቴዲንም እጎዳዋለሁ እያለች እያሰበች ነው ማለት ነው። እንግዲህ ያው ሄለን አዱናይም ክላሷ ማዳመጫ አስቀምጦበታል ማለት ነው። ያንን መቀመጫ ማዳመጫ እንዴት እንደሚወስድ እያሰበ ነው አዶናይም ማለት ነው። እንግዲህ በትክክል አስቀምጦት ይሆን፣ ድምፁ ቀርቶ ይሆን፣ ምንም ያወራቸው ነገር የለም ማለት ነው። እንግዲህ ያው ቤሉልም ኑኑሻን በፍቅር ነው የሚያየት ማለት ነው። ያው ወሬውን አልሰማም ገና ተያይዘው ከአይንዬ ኑኑ ቤሉል ሆነው ወደ ቤተክርስቲያን ሂደዋል ማለት ነው። በዚህ መሀልም መሲ ከፍቅረኛዋ ጋር ከቴዲ ጋ የማታቀው ፍቅረኛዋ ቴዲ ጋ እያወራች ያው በር ቆልፋባታለች፣ ደብዳቤ ማስቀመጣላታለች። ያው ለቶኒ የነገርሽውን ነገር ካልነገርሽኝ አልለቅሽም፣ በቤተሰቦቿ እያስፈራራቻት ነው ማለት ነው እንግዲህ በዚህ አጋጣሚ ቴዲ የሚያው እየጠበቃት ነበረ። ነገረችው ማለት ነው። እዚህ ጋር መሴ በቃ ሁሉን ነገር ለቴዲ ትነግረዋለች። አሁን በስተመጨረሻ መጨረሻ ቴዲ በቃ ፎቶውን ልኮላታል። መውጣት ስለማትችል በጣም እንደነገጠችው በጣም ነው የተንቀጠቀጠችው። ምን ይፈጠራል? እኔ እንጃ። ግን መሴ እዚህ ጋ ቴዲ የሚላትን ነገር ተቀብላ ተስማምታ ሄለንን ትበቀለታለች ወይስ ቴድን አትፈልገውም፣ አብረን የምናየው ይሆናል። ላይክ ሰብስክራይብ አድርገን